ኒያ ከአንድ ሺህ በላይ ይቆጥራሉ። ኢማም አስበሃኒ ወኢማም አልበይሃቂ ፊደላኢል ኑቡዋሌ በርካቶችን ዘርዝረዋል። ሌሎቹ ሰባት ጥራዝ ቮሊዩም ድረስ ጽፈዋል። ከፈሎዎቹ ደግሞ እስከ ዘጠኝ ቮሊዩም ድረስ ተአምራታቸውን ብቻ ዘግበዋል። በርካታ ተአምር በሕይወት ዘመናቸው ተከስቷል። ጨረቃን ሰንጥቀዋል። እጃቸው ላይ ውሃ አፍልቀዋል። ዛፉን አናግረዋል። እንስሳውን ሸምግለዋል። የፈሰሰ ዓይንን መልሰዋል። ምን ያላደረጉት አለ? ሁሉም በኢዝኒላህ በሕያሉ አላህ ፍቃድ እናገዛ። አሁንም እነሱን እያወሳን ነው፣ አስተምህሮት እናወጣለን። እስኪ ነቢዩ ዓለይሂ ሰላቱ ወሰላም ውሃን ማበረከት፣ ውኃ ላይ በረካን በአላህ ፍቃድ የማድረግ ተአምራታቸውን እንዘክራለን። አንዴ መልእክተኛው ጉዞ ይወጣሉ፣ ረዥም ጉዞን አደረጉ። እንደምታውቁት የአረቡ ዓለም ፀሐይ ይበረታበታል። በዛ ፀሐይ ባልደረቦቻቸው ጋር ተጓዙ። ፀሐዩን አልቻሉትም። ሄዱ ወንዝ አላገኙ። ወንዝ ያለበትን ቦታ አይደለም። ምንጫቱ ሰሃቦቹ ባልደረቦቻቸው በውሃ ጥም በጣም ተዳከሙ። ራባቸው ቃጠሎውን አልቻሉትም። ወደ አላህ መልእክተኛ መቱ። መልእክተኛውም ውሃ የታል ሲሉ የለም ከዛም። አንድ ሁለት ሰሃባዎችን ባልደረቦችን ትእዛዝ ሰጡ። ህዱ እዚህ እዚህ ቦታ ላይ አንዲት ሴትን ታገኛላችሁ፣ ግመለይ ከሷ ጋር ከቆዳ በተሰራ የውሃ ማዣ፣ የውሃ ማዣ እንስራላቸው ከቆዳ የሚሰሩት በዛ ውሃ የጫነች ሴት አለች፣ ይዛችኋት ነው አሉ። ህዱ ነሰይድና አሊ አናገሯት ረዥም ቦታ ደ አገኘ ውሃ ወንዙ የት ነው የሚገኝ ምንጩ? ወንዙማ ምንጩ ሩቅ ነው። አንድ ሌሊት አንድ ቀን ይፈጃል። ረዥም ጉዞ ነው የሚያሰደው፣ 24 ሰዓት ያሰዳል። ከዛ እየተመለሽ ነው። አዎ ኦኬ። መልእክተኛው ይፈልጉሻል። ያለሽበትን ቦታ የነገሩን እሳቸው ናቸው። ወደ ማን ነው መልእክተኛው? ወደ አላህ መልእክተኛ። መጣች። ስትመጣ አይዩአት። እርሷ ውሃዋን ሊወ